ከባድ ማስጠንቀቂያ ሰጡ። የሰላማያት ለገዛ ልጃቸው ለወይዘሪት ሜላት ከባድ ማስጠንቀቂያ ሰጡ። ትሰሚኛለሽ? አንቺ የእኔ ልጅ አይደለሽም። እኔ የከሌ እናት ልጅ እንደዚህ ያደረገች መባልን አልፈልግም። ስለዚህ አንቺ ሀናን ከዚህ ቤት የምታስወጫ ከሆነ እመኚኝ፣ እኔን ነው የምታጪው። ለዘላለም የእኔ ልጅ አይደለሽም ብላ ጮኸችባት። ሰላም እንዲሁም ደግሞ ሜላቴ ከገዛ እናታቸው ጋር በሀንዬ ምክንያት ተጣሉ። በፍጹም ሀንዬ ይህንን ነገር ልታጭበረብር አትችልም፣ እማዬ ተሳስተሽ ነው አልያ ደግሞ ዶክተሩ እያጭበረበረ ነው ብለው እንኳ ቢሏት በፍጹም ልታምናቸው አልፈለገችም። እንደውም የሰላም አያት እንዲህ ቆይች ልጅ ምን ነው? በጣም መልካምና ጥሩ ሴት ረጋ ያለች አልነበረችም ወይ ልጄ? ምን ሁና ነው? ካልሆነ ጸበል ሰዳት ወይ ልጄ አብዳብኛለች እያለች ማዘሯ በጣም ተሸጋግረዋል። በጣም አስበዋል። ጆሮ ጆሮ ዶክተሩን ማስጠንቀቂያ ሰጠው። ትሰማኛለህ፣ ይሄ በትክክል አይደለም። ከአንድ አይሉት ሁለት ሆስፒታል ሂደን ተመሳሳይ ብር ነው የጠየቁን፣ 300 ሺህ ብር። ስለዚህ በፍጹም ይሄ ትክክል ሊሆን አይችልም ብሎ ሲለው አንተ ምን አገባህ? ቆይ ብሩን የሚችለው ድርጅቱ ነው እንጂ አንተ አይደለህ። አንተ ምን አስጨነቀህ? ብሎ ሲለው ትሰማኛለህ ዶክተር፣ ያም ይሁን ይህ እኔ እኔ አውቃለሁኝ፣ ግን ከዚህ በኋላ የምፋታህ አይመስለኝም ብሎ ሲለው እንደውም ጆሮ ላይ ጩሆ አስወጣው። እና ዶክተሩ ለሃንያ አባት ያልሆነ መድኃኒት እየሰጠ መርፌውን ከተወጋ በኋላ ለትንሽ ደቂቃ ጭራሽ እሳቸው መሆናቸውንም እስከሚረሳ ድረስ እና የእንቅልፍ ነገር በጣም እየበዛባቸው ይገኛል። ከዛም በኋላ ቢያንስ ከ30 ደቂቃ በኋላ ወይም ከ40 ደቂቃ በኋላ መልሰው ይነቃሉ። እናም ይህ ነገር ምን ይመስላችኋል? እኔ ሲመስለኝ ግን የሃኒ አባት ቶሎ ከሆስፒታል ድኖ እንዳይወጣ እያደረጉትና ያልሆነ መድኃኒት እየሰጡት ይገኛሉ። እሱም ባዩሽ እርግብ እና ዶክተሩ ዶክተሩ ማለት እንግዲህ የእርግብ ፍቅረኛ ነው። የውሸት ዶክመንት አስገብቶ እዛ ሆስፒታል ውስጥ በዶክተርነት መርማሪ ነኝ ብሎ የሚመረምር ነው እንጂ ትክክለኛ ዶክተር አይደለም እና ሀናንም ጭምር አስፈራራት እና ትሰምኛለሽ እኔን ሌባ እያልሽኝ ነው እንዴ እዚህ ላይ እኮ ደረሰኙ ላይ የተጻፈው ወደ ስምንት መቶ ሺህ ብር ነው እና ደግሞ መድሃኒቱንም እየፈረምሽ የምትወስጂው አንቺ ነሽ ብሎ ሲላት እስኪ አምጣው መድሃኒቱን ልየው ብላ ስታየው መድሃኒቱ ጭራሽ የመቶ ብር መድኃኒት በ17 ሺህ ብር ተገዝቷል። ቆይ ዶክተር፣ ይህንን እኮ በፍጹም አንድ ሊሆን አይችልም። አባዬ ደግሞ ጧትና ማታ አንድ መድኃኒት ነው የሚወስደው፣ እሱም ዋጋው መቶ ብር ነው። እንዴት ነው 17 ሺህ ብር የሚሆነው? ብላ ስጠይቀው ወይዘሪት ሜላት አንቺ ሌባ፣ አንቺ ቀጣፊ፣ ቆይ ልትዘርፊ ነው እንዴ የመጣሹ? አንቺ አጭበርባሪ ብላ ጭራሽ እንኳ ልታስወራት ፈቃደኛ አይደለችም። ዶክተሩም ደግሞ እና እኔ ሌባ ነህ እያልሽ ነው? አይ እንደሱ ማለት አይደለም። እርግብም ተነሳችና ይህ ማለትማ አንቺ መድኃኒቱን አባትሽ ታልወሰደው እየወሰድሽ ትሸጨዋለሽ ማለት ነው ብላ ተቆጣቻት። እርግብና አሁን ላይ ሀንዬ አይጥና ድመት ሆነዋል። ከዚህ በኋላ አርፈሽ የማትቀመጭ ከሆነ ከዚህ በላይ ነው የምገጥምሽ ብላ ሀንየን ስታስፈራራት ይህ ማለት እጅሽ አለበት ማለት ነው ዛሬም ሆስፒታል ለተፈጠረው ነገር። ለማንኛውም እኔ የምፈራሽ አይደለሁም። ደግሞ አንቺ ሰው ስትሆኝ እኮ ነው ቁሜ የማወራሽ። አሁን ልሄር ነው ብላ ስትላት እሺ ንግስቷ። አይ እኔ ንግስት አይደለሁም፣ ነገር ግን የዚህ ቤት ሰራተኛ ነኝ ብላ መለሰችላት። እና እርግብ ሰላምን ሳይቀር ትሰምኛለሽ። አሁን ዲኤንኤው ከደረሰልኝ በኋላ እያንዳንድሽ ቁም ስቅልሽ ነው የማሳይሽ እያለች ገና ካሁኑ እርግብ ጉራዋን እየቸረቸረች ትገኛለች። ጆሮና አቶ ኑላዊ እስኪ ነገር ልጄ፣ ቆይ ይሄ ነገር ምንድን ነው ማለት አንተ ኮ ዶክተሩን አፋፉን አልከው እንዴ? አረምንም ስልክ ጠራ። በቃ ስልኬ ላውራ ብሎ ጆሮ ትቶት፣ አይቶ እንዳላየ ሰምቶ እንዳልሰማ፣ ጋሽኑ ላዊ እንዳይሰማ ትቶት ሄደ። ነገር ግን ዶክተሩ ጆሮ ባያስቆመው ኑሮ ሀና ይሄን ሰሞን በጣም ሀሳብና ጭንቀት ላይ ናት። ዶክተሩ እንትኑ ደግሞ መድኃኒቱ ደግሞ ለወደፊቱ እጅግ ጫን ያለና ሕክምናውን በዛው እንደሚቀጥል ሊነግረው ነበረ። እሱማ አውቃለሁ ብሎ አይ ለወደፊቱ ህክምናው ከዚህ የበለጠ ነው የሚሆነው፣ እያለ ሰላም። ውድና የተከበራቸው የቻናሌ ቤተሰቦች እንዴ ናቸው? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ናኝ። ለዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ሀኒዬ ጆሮ ጋር ሆስፒታል ተገናኙና፣ እና በጣም ከብዶኛል ጆሮ ስትለው፣ ምንድን ነው ሀኒቾ፣ እስኪ ንገሪኝ። ዛሬ እኮ ጠሩኝ ማለት ሆስፒታል፣ እና አንሰሪዎቼ አልሰሙም እና ይሄን ሲሰሙ ምን እንደሚሉኝ አላውቅም። በዛ ላይ ታውቅ የለ ይሄ በልጅነት ጉዳይ አንቺ ሌባ፣ አንቺ ቀጣፊ እያሉኝ ነው። አይ ሀንዬ፣ አንቺ ኮ ሌባም ቀጣፊም አይደለሽም። እውነትን ይዘሽ ነው የምትጓዥው? ስለዚህ አትጨነቂ ሂጂና ፊት ለፊትን መጋፈጥ ልመጅ፣ ደግሞ አንቺ እኮ የአባትሽ ልጅ ነሽ፣ በማለት ሞራል ሰጣት። አመሰግናለሁ ታውቃለህ፣ እዚህ ሀገር እኮ አንተን የመሰለ ወንድም ባይሰጠኝ ኑሮ ምን ይወጣኝ ነበረ ብላ ሀንዬ ወደ ዶክተሩ ጋር ሄደች። ሰላም፣ ሰላም፣ እርግብን ታውቂያለሽ አለቻት። በጣም ደክሞኛል፣ እስኪ ውጭ ልበል ብላ ስትል፣ ቆይ የት ሂደሽ ነው ደግሞ ዛሬ? ብላ እርግብ ጠየቀቻት። ይህን ዬን አባት ልጠየቅከው ሆስፒታል። ምን ቆይ አንቺ ደግሞ ብለሽ ብለሽ ጭራሽ የገረድ አባት ለመጠየቅ ሆስፒታል ገባሽ? ትሰምኛለሽ እርግብ ሀና በፍጹም ገረድ አይደለችም። ነገር ግን ኑሮ ጥሏት አባቷን ለማሳከም ሰው ስለሆነች ብቻ ነው እንጂ እኛ ቤት የተቀጠረችው በፍጹም እኛ ቤት የምትቀጠር ልጅ አልነበረችም ብላ ስትላት፣ ቆይ እኔ አልገባኝ ነገር ትሰምኛለች፣ አንቺና እናቴ አብዳችኋል። ሀናን እኮ ስለማታወቂያት ነው አለቻት። ማለት አልገባኝም። ብናውቃትስ? ብታውቂያትማ በደንብ ታዝኔላት ነበር። ሲቀጥል ደግሞ ታውቂያለሽ እናቴን መቼም አልቀየርም፣ ያው እናቴ ስለሆነች። ነገር ግን አንቺ እህቴ እንዳትሆን እያልኩኝ ገና ከሆኑ እየጸለይኩ ነው። ምን አዎ እንደዛ ነው። እንግዲህ ቻዩ ብላ ደግሞ ውስጥ ሻውቀዋል ብላ ቦርሳዋን ይዛ ሰላምዬ ወደ ሩማ ገባች። ከዛም በኋላ ወይዘሪት እርግብ እንበላት እንጂ እርግብ በጣም ፎከረች። ታያለሽ ይሄ ቁም ስቅልሽን ነው የማሳይሽ አለቻት ወይዘሮ ሜላት እና እናቷ እሺ ምን ተፈጠረ ቆይ ከባልሽ ጋር አትስማሚ ከልጅሽ ጋር አትስማሚ ምን ተፈጥሮ ነው እንዲህ ሊያሳብዱኝ ነዋ እማዬ እኮ ምን ተፈጠረ ሰላም ናታ እዚህ ከዚች ከሀና ጋር ነገርኩሽ እኮ አጭበርብራኝ ያለች ምንድን ነው ያጭበረበረችሽ በፊት ሁለት መቶ ሺህ ብር ነበር አሁን ደግሞ ይባስ ብሎ ስድስት መቶ ሺህ ብር ነው የምትሸፍኑ ብሎ ዶክተሩ ነገረኝ እና እናማ ሀና ዋሽታኛለች። በፍጹም ልታሽሽማ አትችልም። በእርግጥ ይሄ ሕክምና እኔ አላውቅም፣ ነገር ግን ይች ልጅ የምታጭበረብር ልጅ አትመስለኝም እና ደግሞ ሚስኪንና ይዋህናት እባክሽ፣ ይችን ልጅ ባትጫኛ ጥሩ ነው። በኋላ የሚጸጽትሽን ነገር ባትናገሪ ብላ ስትላት ምን እማዬ አንቺም እሺ የምላሴስ እሺ የሰላምስ እሺ። ቆይ አንቺ ምን አስነክታች ነው? እኔ ምንም አላስነካችኝም። ልጄ ግን አንቺ በተፈጥሮሽ ችኩል ነሽ አረ እንደው ድሮ ላይ እንደውም ትሻይ ነበር። ትሰምኛለሽ። ለማንኛውም ትዳርሽንም ጠግኝ። ለመሆኑ መስፍን ደውሎልሻ ቃል ኧረ ደውሎልኝ አያውቅም እና ደውዬለታ ለምንድን ነው የምደውልለት? ቆይ ባልሽ አይደል እንዲያንቺ ልጅ ነገርኩሽ እኮ ትሰምኛለሽ። ባልሽ ነው። ሲቀጥል ደግሞ አሁን የሰማንያ ሚስቱ እስከሆንሽ ድረስ የመደወል ግደት አለብሽ ልጆቹም እኮ አባታቸውን እንደውም ከአንቺ አባታቸውን በጣም ይወዳሉ። ይሄን ልጅነትሽንና ይሄንን አጉል ችኩልነትሽን ብታቆም ይሻልሻል። ደግሞ ይቺ እርግብናት ጊንጠናት የምትያት ከእሷ ጋር ብታድር ይሻልሻል። እና እኔማ ሰላምዬ ጋ ሂጄ ላድር ነው ብላ ተቆጥታ ሄደች። እንደውም ከዚህ በኋላ ሀናን የምትናገሪያ ከሆነና ሀና ከዚህ ቤት የምትወጣ ከሆነ እኔን አስቀድመሽ አስወጥተሽ ላልመለስ ይሄዳለሁ ብላ ዛተችባት። ከዛ እረማዬ ብትላትም እንኳ በፍጹም አልሰማቻትም። ከዛም ወይ ሀና፣ ወይ ሀና በቃ ቤቴን ረበሹ አይደል? አስራስድስት አመት ሙሉ በሀሴት ስረበሽ አሁን ደግሞ በጠበጥሽው እያለች ወይዘሪት ሜላት እንግዲህ ጨልላለች። በጣም ያሳዝናል። ምላሴ ምላሴ፣ በጣም ተጨንቆ ወጣ ገባ ወጣ ገባ ይላል፣ እዛው ሩሙ። ከዛ ሀን እየመጣች፣ እንዴ ምላሴ፣ ምን ሁነህ ነው አስቻኮልከኝ? እኮ ስራ እየሰራሁ ነበር። እስኪ ንገሪኝ፣ ምን ተፈጥሮ ነው? ከእናቴ ጋር የተፈጠረውን ነገር በሙሉ ነገረችው። ታውቀኛለህ አይደል እኔን? እንዴ በደንብ ነዋ የማውቅሽ። ግን እትዬን በጣም ነው ያስቀየምኳቸው። እና ምን እንደሆነ አላውቅም፣ ነገር ግን ዶክተሩ እያጭበረብርና የሆነ ሚስቴክ እየሰራ ይመስለኛል ብላ አለች። አውቃለሁ የኔ ወድ፣ ግን አይዞሽ በቃ ስለ ሁሉም ነገር ታልፊዋለሽ በማለት ምላሴ አቀፋት። ከዛም አያትዬቱ ቁጭ ብላ ቴሌቪዥን እያየች አረ እንደውም አላየችም። ምላሴ መጣና፣ አያቴ ምን እየሰራሽ ነው? ደግሞ ሰዎች ውስጥ የት ሄደ ነው አላቅም ሰዎቹማ ሂደዋል። እኔማ ስሙን ስሙና ያለሁ እንጂ ግን ቀልቤ እናንተ ጋ ነው። ምንድን ነው እችና ትህነታ በዚሽ በሃና ምክንያት። እኔ የምልህ ግን ሃና የእውነት ብሩን ያጭበረበረች ይመስልሃል እንዴ? ብላ ስጠይቀው አረ በፍጹም። እንዴት አንተ እርግጠኛ ልትሆን ቻልክ? አያቴ እኔ እኮ ሃናን በደንብ ነው የማውቃት። እልቅስ ነይ ወጣን ነበር እና ስለ ሃና ስለ ሁሉም ነገር ልንገርሽ ብሏት ይዟት ወደ ከተማ ወጣ ከዛም የተፈጠረውን ነገር በሙሉ ሲነግራት በጣም አዘነች ሀን ምግብ ሰርታ ስትመለስ ያንን ምግብ በጣም የሚጣፍጥ እና ቆንጆ ምግብ ነው አረማማ አልበሉም እኮ ስትላት እንኳ በልቻለሁ የኔ ልጅ ጠግብ ያለሁኝ አባትሽንም ያሽልልሽ ጥሩ ምግብ ጥሩ ትዳርም ይስጥሽ ይሄን ጥሩ ምግብ እንዳበላሽኝ ብላ ስትመርቃት እሷን ጎንበስ ብላ አሚን ስትል እርግብ ቆይ ደግሞ ይሄ ምን አይነት ነው ይኸውልሽ በኛ ሀገር፣ ባህል እና ወግ መሰረት ሲመርቁሽ ጎንበስ ማለት ማክበር የማክበር ምልክት ነው እና ደግሞ ምርቃኑም ይደርሳል ብላ ስትላት ሆይ ጉድ ብላ ተናዳ ወጣች። ከዛም አምላኬ ሆይ ይቺ ልጅማ የኔ ልጅ ናት በማለት ወይዘሪት የሰላም አያት ሀንዬን እንግዲህ በሙሉ ልባቸው ተቀብለዋታል ማለት ነው። ነገር ግን ሜላት በፍጹም አሁን ድረስ ጭራሽ እሷን የመከራት እና የዘከራት ምን እንደው ባናውቅም ሀንዬን ቁም ስቅሏን እያሳየቻት ነው። እንደውም አስወጣታለሁ፣ አንቺ ሌባ፣ አንቺ ቀጣፊ እያለቻት ነው። ከዛም ሆስፒታል ሄደች እና ሀንዬ ምን ተፈጠረ አላት። ጆሮ ምን ያልተፈጠረ ነገር፣ ሌባ ተባልኩ እኮ አንቺ። እኔም አልተባልኩ ማለት ታውቂያለሽ፣ እኔ ሌባ ቀጣፊ ነኝ አንቺ እኮ ገና ከሩቅ እንኳ ሲያዩሽ ሚስኪንና በጣም የዋህ ልጅ ነሽ። እና ታዲያ ይሄን ማን ይረዳል? እኔ እረዳሻለሁ አንዬ እና አይዞሽ፣ ሁሉንም ነገር ታልፈዋለሽ። አንቺ ደግሞ የአባትሽ ልጅ ነሽ። አባትሽ ላንቺ ብሎ ብዙ መሥዋዕትነት ከፍሎ አሳድጎሽ የለ አሁን ደግሞ ተራው ያንቺ ነው ብሎ አጽናናት። በጣም አመሰግናለሁ። ከዛም አሁን ነው የምንሄድ። ሄዱና አባታቸውን ሰላም ብለው፣ ለማንኛውም ሂጅ የምግብ ሰርቼ ልምጣ ብላ ምግቡን ሰርታ ስትመጣ አንድ ከመብላታችን በፊት አንድ ነገር እንስማማ። ምንድን ነው? ዛሬ እኔ ነኝ ሆስፒታል ማድረው። በፍጹም አባዬን ማትች እኔ አላድርም። ከዛ ከፋው? ምንድን ነው የከፋ? በፍጹም። እኔ ለምንድን ነው ግን እኔን ኃላፊነት የማትሰጭኝ ወይ?